ሰላም ሰላም፣ እንደምንላችሁ ዛሬ ማነብላችሁ አርቲክል፣ ብቸኝነት ይላል ርዕሱ። ብቸኛ መሆንና ብቸኛ መሆን ሁለቱ የተለያዩ ነገሮች ናቸው። አንድ ሰው ብቻውን ሳይኖር ብቻውን ሊሆን ይችላል እና አንድ ሰው በተጨነቀ ክፍል ውስጥ ብቻውን ሊሆን ይችላል። ስለዚህ ብቸኝነት የአእምሮ ሁኔታ ነው፣ ከሌሎች ሰዎች የመለየት ስሜት የሚመጣ ስሜት። የብቸኝነት ስሜት በብቸኝነት በሚኖሩ ሰዎች በጣም በጥልቅ ይሰማቸዋል። በብሉ ኪዳን ባድማ ወይ ብቸኛ ተብሎ የተተረጎመው ዕብራይስጥ ቃል ብቻውን ብቻውን ብቻውን የተተወ ምስኪን ማለት በዓለም ላይ ብቻችንን ነን፣ ማንም እንደሌለን፣ ማንም እንደማያስብልን፣ ማንም ሊደርስልብን ስለሚችለው ነገር ማንም እንደማይጨነቅ፣ እንባ ብንሞት ወይ በመቀበራችን ላይ እንባ ብናፈስ ማንም አይጨነቅም ከሚል አስተሳሰብ በላይ በአእምሮ የሚመጣ ጥልቅ ነገር የለም። አንድ ሰው ከዳዊት የበለጠ ብቸኝነት የተሰማው የለም። በተከታታይ ከልብ የመነጨ ልመና ወደ እግዚአብሔር ዳዊት በብቸኝነትና በተስፋ መቁረጥ ጮኸ። የገዛ ልጁ ተነሳበት፣ የእስራኤል ሰዎች ተከትለውም ሄዱ። ከከተማይቱም ሸሸ። ቤቱን ቤተሰቡን ተወ። ብቸኛና የተቸገረ መዝሙረ ዳዊት 2526 ብቸኛው ተስፋ በእግዚአብሔር ላይ ስለነበረ ወደ እግዚአብሔር ዞር ብሎ ምሕረትና የእግዚአብሔር ጣልቃ ገብነት መለመን ብቻ ነበር። በአዲስ ኪዳን ውስጥ ብቸኝነት የሚለው ቃል ሰዎችን ለመግለጽ ፈጽሞ ጥቅም ላይ አለመዋሉ ትኩረት የሚስብ ነው። በአዲስ ኪዳን ውስጥ ብቸኛ የሚለው ቃል ሁለት ጊዜ ብቻ ተገለጸ ሲሆን ሁለቱም ጊዜ የሚያመለክተው ባድማ ቦታዎችን ማርቆስ አምስት 25 ሉቃስ አምስት 27 ኢየሱስ ብቻውን ለመሆን ወደ ምድረበዳ የሄደበት ቦታ ያመለክታል። ብቸኝነት መንስኤ ምን ይሁን ምን ይሁን ምንም ለክርስቲያን መድኃኒቱ ሁሉ ጊዜ አንድ ነው። የሚያጽናና የክርስቶስ ህብረት ያ ከመምህራችን ጋር ያለው ፍቅር ግንኙነት በእስር ቤት የሚማቀቁትን አልፎ ተርፎ ለእርሱ ሲል ወደ ሞት የሄዱትን በሺዎች የሚቆጠኑትን አጽናንቷል እና አበርትቷል። እርሱ ከወንድም ልቅ ይልቅ የሚጠጋጋ ምሳሌ 28:24 ነፍሱን ስለ ወዳጆቹ አሳልፎ የሰጠ ዮሐንስ 25:26 እስከ ዓለም ፍጻሜ ድረስ ከኛ ጋር እንደሚሆን እንጂ እንደማይተወን ወይም እንደማይተወን ቃል የገባ ወዳጅ ነው። ማቴዎስ 28፥8 ከሁሉም የሚበልጠው የአሮጌው መዝሙር ቃላት ማጽናኛ ማግኘት እንችላለን። ጓደኛ የጣሉኝ፣ ጠላቶች ያጠቁኝ፣ እርሱ እስከ መጨረሻ ከኔ ጋር ነው። ሀሌልያ እንዲ ያለ አዳኝ ከወዴት ይገኛል? እግዚአብሔር ይባርካችሁ። ተባረኩ።